በተግባር እኖራለች በየሄደችበት በትህትና ሰዎችን ሰብካለች፣ በፍቅር እኖራለች። እኛስ በስደት ገጻችን የሚመረመረው በሀገሩ ዜጋ እገሀድ የሚታየው በእውነት ምንድን ነው? አለባበሳችን፣ አረማመዳችን፣ ከሀገሩ ዜጋ የመኖር ዘዴያችን እንደምን ይመስላል የስደት መልካችን እንዴት ይገለጻል? መጣንባቸው ነው ወይ መጣንላቸው? ተደስተው ይሆን ሲያዩን በሀገራቸው? አስተማሪዎች ነን ወይስ አሰናካይ? በሄድንበት ሁሉ በዜጋው ስንመታይ አለባበሳችን ያስተምራቸዋል? ክርስትናችንን ይሰብክላቸዋል? ስርዓታችንን እንዴት ይረድቻል? ተግባብቶ መኖሩ ይናደዱበታል ወይስ ያደርጉታል? ትህትና ሳለን በአንድ ነገራችን እንዴት ሲታያል ሲመዘቃላችን እኔ እንጃ። በተግባር የሚታየው ገሃዱ ገጻችን በአለባበሱ የታለ ክብራችን፣ የታለ ስብከታችን? ሴቷ ክብር አቷ እየተራመደች በአለባበሷ እያሰናከለች ወንዱን ክብር አቶ በአለባበሱ እያሰና። ግንባር የሚገለጽ የት አለ? ክርስቲያናዊ ስብከቱ የት አለ? እኔ ጠይቃለሁ፣ አለባበሳችን ሲመዘን በእውነት እስኪ እንነጋገር። እብደት ነው ጤንነት? ብጫቂ ልብስ ለብሰን ሳናጣ ተራፍተን ሱሪ ዝቅ አድርገን እምብርት እያሳየን የምንጓዝበት እሱ ይሆን ስብከት? ተዋህዶ እምነታችን ታስተምረናለች፣ እንዲህ ትለናል። ሰው ራሱ መቅደስ ቤተ ክርስቲያን መሆኑን ካወቀው፣ የማንነት ገጽ ሁሉም ይጠብቀው። በዚህ ስሌት ግን በአካላችን ላይ በመቅደሳችን ላይ ምን እያደረግን ነው? እየተቀደስን ነው ወይ እየረከስን ነው? ማክበር መከበር ነው። ኖረን አይተነዋል። የወደድነው ሁሉ ሲወደን አይተናል። ያከበርነው ሁሉ ሲያከብረን አይተናል። በሰው ሀገር ኖረን ባህሉን አክብረን ማንነታቸውን ወደን ተቀብለን በፍቅር ኖረናል ተወልደን ከብረናል። ስልጣኔ ማለት በሄዱበት ቦታ ፍቅርን ማሳየት፣ በጎ ማንነትን ለሁሉ ማሳየት፣ ባህልና እምነትን በተግባር ማሳየት። ስልጣኔ ማለት ሰው ሆኖ መገኘት። ደግሞ በዚህ በኩል ሰዎች ተሰባስበው በመጠጥ ታጅበው እየደነዘዙ መዝናናት ይሉታል፣ ራስን በራስ ላይ እያደበዘዙ! ሌላው በጫጭ ውስጥ እየተለበቀ በሺሻ ጭስ ውስጥ ተስፋው እያለቀ እየደበዘዘ የመኖሩ ፍካት በቀቢፀ ተስፋ ሕይወቱን ሲያተስማት ወጣትነት ባዶ ሕይወት የሌለበት ጤዛ ሆኖ መርገብ ህልሙን የቀን ቅዠት እንዴት ይታከማል? ራሱን የጣለ መድኃኒቱስ? ቅዳሴ ረዝመውበት ሰዓቱ በዝቶበት የሚጨናነቀው ቀኑን ሁሉ ጫት ቤት የተሰየ መነት ሰዓቱን አያውቀው። ጌታ ሆይ እባክህ ታረቀን፣ ማኔ ቴቄ ተብሎ ከመጣል በኃይል ያሳውራል። እናት ተስፋን ይዛ በተስፋ እያየች ችግር መከራውን እንደተሸከመች በልጇ ስኬት ላይ እራሷን አቁማ አለሁኝ ትላለች እሷ በህመሟ ልጅን ስደት ብሎ ወጥቶ በሄደበት ቅብዝብዝ እንዳለ ልቡ ሳይሞላለት ትዝዝ ደግሞ ቅዝዝ እናቱን እንዳለ አባቱን እንዳለ አልሞላለት ቢለው በቀቢፀ ተስፋ ደርሶ እንደዋለለ አያሳዝንም? አታሳዝንም? ስደት ብርቱ ትግል የህይወት ፈተና ለበረታ ብስለት ለሚሄድ ጎዳና በዚህ ሁሉ መሀል ሌላው ወጣት አለ። በመርከቧ ጸንቶ መኖር የታደለ በጠራችው ጊዜ አለሁኝ እንዳለ ለተዋህዶ ክብር ሁሉ የሚበረታ በሄደበት ሁሉ ለስሟ አለኝታ ጉልበት አለው ጽናት ነው መቅኒቱ፣ ከእግዚአብሔር ጋር ስንሆን ይመጣል ስኬቱ። በልባችን መስዋዕት እያደግ ይፈካል፣ በአምላኩ ተማምኖ ማን ሳፍሮ ያውቃል። ትልቁ ቁም ነገር የመኖር ጉልበቱ፣ በእግዚአብሔር ቤት መኖር፣ ከእግዚአብሔር ጋር ሆኖ በክብር መሞቱ። አዎ ከእግዚአብሔር ጋር ሆነን በእግዚአብሔር ቤት ስንሆን የምድሩ ፈተና እንሻገራለን። ያስነባኛ ያልፍና ነበር እንላለን። ዛሬ ካለፈ ብዙ ችግራችን በፊቱ ያበራል ተዋህዶ መልካችን በስብሐት ለእግዚአብሔር ብለውላለትምድ በመስካከሉ ለታችን ዚአብሔር ላ ቃል ሕይወትን ያሰማል ቃል ሕይወትን ያሰማ